ከኢየሱስ ክርስቶስ ጸጋና ሰላም ብዝት ይበልላችሁ። አዝመራውን አዝመራው ነጽቷል፣ መከሩ ብዙ ነው፣ ሰራተኞች ጥቂቶች ነን። ኑ እንግዲህ የመከሩ ጌታ በመከሩ ስራ ላይ እንዲያሰማራን አብረን እንስራ እላለሁ። በአገርም ከአገርም ውጭ ያላችሁ ኢየሱስ ይወዳችኋል። በብዙ ነገር ወንጌልን መጥናት እንችላለን። ወንጌል የአንድ ሰው መልእክት አይደለም፤ ወንጌል የፍጥረታት መልእክት ነው። ፍጥረታት ብቸኛ እውነተኛ መልእክት ስለሆነ ከኛ ጋር ብትሆን አሳስባለ። ዛሬ ቀን 12 ነው፣ 2ኛው 2018። በዚህ ቀን ላይ የሐዋርያው ስራ ምዕራፍ 16 ቁጥር 25 ላይ መሰረት አድርጌ በኢየሱስ ስም እናገራለሁ። ያው ምስጋና ክፍል 12 አሜን። በኢየሱስ ስም አነባለሁ። በመንፈቀ ለሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞችም ያደምጧቸው ነበር። አሜን። ድንገት የወይኒ መሠረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያም ጊዜ ደጆች ሁሉ ተከፈቱ፣ የሁሉ እስራት ተፈታ። አሜን። ሃሌሉያ። አሜን። እስረኞች ያድምጡ። አሜን። ኢየሱስ ያድናል። አሜን። ኢየሱስ ጌታ ነው። አሜን። የሁሉ እስራት ተፈታ። አሜን ራ ተፈታ አሜን። በምን በዜማ እግዚአብሔርን ያመሰግኑ ነበር አሜን። እግዚአብሔር ወይ ተመስገን አሜን፣ አሜን፣ አሌሉዬ